የማንችስተር ዩናይትድ ደጋፊዎች ማህበር በኢትዮጵያ መግለጫ አውጥቷል ምስሉ ላይ እንደምትመለከቱት የምንሸማቀቅበት ሳይሆን ሁሌም ደረታችንን ነፍተን በኩራት የምናሳየው ምስል ነው እንደምታወቀው እኛ የማንችስተር ደጋፊዎች እንደ ማህበር ከተሰባሰብን ስምንት ዓመት አልፎናል በዚህ ስምንት ዓመት ውስጥ እግር ኳስ ለመልካም ስራ በመጠቀም ቀዳሚዎች ነን። በመሰብሰባችን ምክንያት ላለፉት ተከታታይ ስምንት ዓመት ያለማቋረጥ የመማሪያ ቁሳቁስ አቅም ለሌላቸው ተማሪዎች በመስጠት ከትምህርት ገበታቸው እንዳይቀሩ ምክንያት ሆነናል። የደም ልገሳ ለ19ኛ ጊዜ በመለገስ የወገኖቻችንን ህይወት ከፈጣሪ በታች አስከትለናል። ሌላው በየአመቱ በገርጌሴኖን የአእምሮ ህሙማን ማዕከልና በዘውዲቱ የህፃናት ማሳደጊያ ውስጥ ለሚገኙ ወገኖቻችን የምናደርገው የምግብ ማብላት ፕሮግራም ተጠቃሹ ነው። ይህ ሁሉ የሆነው በመልካምነት ስራቸው ሀገር በሚያውቃቸው በማንችስተር ዩናይትድ ደጋፊዎችና እግር ኳስ አንድ ባደረጋቸው የተለያዩ ክለብ ደጋፊዎች ምክንያት ነው። ለዚህም መልካምነታችሁ ከልብ እያመሰገንን ከትላንቱ የክለባችን ጨዋታ በኋላ በማህበራዊ ሚዲያ የተዘዋወረ ሀሰተኛ መረጃ እየተሰራበት እና ለመበሻሸቂያ በማይሆን ምስል ላይ ይህን ማለት እንወዳለን። ይህ ምስል በየአመቱ የምናደርገው በሀያ አራት አምስት ላይ በጌርጌ ሰኖን ተገኝተን በማይከሉ ለሚገኙ ወገኖች የምገባ ፕሮግራም ስናደርግ የተነሳ ምስል ነው። አንዳንዶች እንምሉት ከጫዋታው በኋላ የተቸገሩትን ሊመግቡ የነበረውን በመሸነፋቸው ምክንያት ሰረዙት በማለት የተሳሳተ መረጃ እያሰራጩ ይገኛሉ። እኛ የማንችስተር ዩናይትድ ደጋፊዎች ውጤት ጠብቀን አይደለም የመልካምነት ስራ የምንሰራው፣ በዚህ ተሸማቀን የመልካም ስራችንን ለዘገን አናቋርጥም። ውጤት ጠብቀን መልካምነት እንደማንሰራ ባለፉት ስምንት ዓመታት በምገባ በተግባር ላሳየ ደጋፊ በዚህ ምስል ለማብሸቅ መሞከር ሞኝነት ነው። የዘንድሮም የምሳ ማብላት ፕሮግራማችንን በማይከሉ ለሚገኙ ስድስት መቶ ሀምሳ ወገኖቻችን መያዝያ 26 2017 ዓ.ም ምት ማከናወናችን ይታወቃል። በተጨማሪ ምስሉ ላይ ያለውን ፎቶ በተለያዩ መንገድ ለማበሻሸቂያን እየተጠቀማችሁ ያላችሁ በማይከል ውስጥ ለሚገኙ ስትሉ ከድርጊታችሁ እንድትቆጠቡ እንጠይቃለን። የማንችስተር ዩናይትድ ደጋፊዎች ማህበር በኢትዮጵያ የሰጠው መግለጫ ነው። ሚኪነኝ ከሚኪታ ቦረን ፎይነን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ መረጃ አግኙ። ሰላም ቆዩልኝ።